ጠቅላይ ሚኒስትሩ መንግስት ለነጻ ተቋማት የከፈለውን ዋጋ ሲናገሩም እንኳንስ ውሸት፣ ቅጥፈትና ያልተስተካከለ መረጃ እያቀረቡ ይቅርና የተስተካከለ ቢሆንም እንኳን መንግስት ሳያውቅ መንግስትን መክሰስ አይቻልም ሲሉም ተናግረዋል። ነገ፣ በያላችሁበት ሰላማችሁን እየተመኘን ያየ ሚዲያ አዳዲስ የባህር ማዶና ሀገረኛ ዜናዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ የሀገሪቱ የመብት ጥበቃ ተቋም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፉት ዓመታት የተዛባ ሪፖርት ሲያወጣ ነበር ሲሉ ወቀሱ። ጠቅላይ ሚኒስትሩ ከኢትዮጵያ ቴሌቪዥን ጋር ባካሄዱት ቃለ ምልልስ ላይ ከዚህ በፊት በመንግስታቸው ባልተገለጸ ሁኔታም ኢሰመኮ ባለፉት ሶስትና አራት ዓመታት በተዛባ መንገድ በኢትዮጵያ መንግስት ላይ ሪፖርት ሲያወጣ ነበር ሲሉ ተደምጧል። በመሆኑም መንግስት ይህንን ጉዳይ በዝምታ ያለፈው ለተቋም ግንባታ ሲል መሆኑን ተናግረዋል። ቀጥሎም ይህንን የተዛባ ሪፖርት እያዳመጠ ዝም የሚል መንግስት መፍጠር መቻላችን ትልቅ እምርታ ነውም ብለዋል። ጠቅላይ ሚኒስትሩ መንግስት ለነጻ ተቋማት የከፈለውን ዋጋ ሲናገሩም እንኳንስ ውሸት፣ ቅጥፈትና ያልተስተካከለ መረጃ እያቀረቡ ይቅርና የተስተካከለ ቢሆንም እንኳን መንግስት ሳያውቅ መንግስትን መክሰስ አይቻልም ሲሉም ተናግረዋል። ነገር ግን ጠቅላይ ሚኒስትሩ የኢትዮጵያ ሰብአዊ መብቶች ኮሚሽን በየትኛው ጉዳይ ላይ የተሳሳተ መረጃ ተጠቅሞ ሪፖርት እንዳወጣ ግን ያሉት ነገር የ የኢትዮጵያ ሰብአዊ መብቶች ኮሚሽን ቀደም ሲል ከነበረው አሰራሩ በተለየ መልኩም የዜጎች መብት እንዲከበር በተደጋጋሚ ከመጠየቁ ባሻገር ለሰብአዊ መብት ጥሰቶች መንግስትንና ተቋማቱን ተጠያቂ የሚያደርጉ ዝርዝር ሪፖርቶችን ሲያወጣ ቆይቷል። ኮሚሽኑ ከሰሜን ኢትዮጵያ ጦርነት ጋር በተያያዘ የመብት ጥሰቶችን፣ በሰብአዊነት ላይ የተፈጸሙ ወንጀሎችንና የጦርነት ወንጀሎችን በተመለከተ ሪፖርቶችን ሲያወጣም ነበር። ከዚያም በኋላ በአማራና በኦሮሚያ ክልሎች ከሚካሄዱ የ ግጭቶች ጋር በተያያዘ በመንግስት ኃይሎችና በታጣቂዎች የሚፈጸሙ ጥቃቶችንና ና የመብት ጥሰቶችን በተመለከተ የመንግስት አካላትን ያላስደሰቱ ሪፖርቶችን ሲያወጣ ቆይቷል። በተጨማሪም የጸጥታ ኃይሎችንና ሌሎች የመንግስት መዋቅሮች በሰላማዊ ዜጎች ላይ ይፈጽሟቸዋል የተባሉ የመብት ጥሰቶችን የሚመለከቱ ዝርዝር ሪፖርቶችን ከማውጣት ባሻገር ህጋዊና የማስተካከያ እርምጃዎች እንዲወሰዱ ሲጠይቅ ይታወቃል። ጠቅላይ ሚኒስትሩ ባለፉት ጥቂት አመታት የተዛባ ሪፖርት ሲያወጣ ነበር፣ ያሉትን የኢትዮጵያ ሰብአዊ መብቶች ኮሚሽንን በኮሚሽነርነት ሲመሩ የቆዩት በራሳቸው መንግስት የተሾሙት ታዋቂው የመብቶች ባለሙያ ዶክተር ዳንኤል በቀለ ነበሩ። ዶክተር ዳንኤል በቀለ ለአምስት አመታት የቆዩበትን የኮሚሽነርነት የኃላፊነት ጊዜያቸውን ባለፈው አመት ማብቂያ ላይ አጠናቀው ሲሰናበቱም፣ የቀድሞ የመንግስት ከፍተኛ ባለስልጣንና የህግ ባለሙያ የሆኑት አቶ ብርሃኑ አዴሎ በዚህ አመት ኮሚሽነርነቱን ቦታ መረከባቸው ይታወቃል።